የጋና ጳጳሳት በሀገሪቱ በህገወጥ ማዕድን ማውጣት ተግባር ላይ እርምጃ እንዲወሰድ ጠየቁ። የጋና ካቶሊካውያን ጳጳሳት ጉባኤ አባላት በምዕራብ አፍሪካ ጋና እየተበራከተ ያለውን ህገወጥ የማዕድን ቁፋሮ በመቃወም ጠንከር ያለ እርምጃ እንዲወሰድ ጠይቀዋል። የጉባኤው አባላት ከሀገሪቱ ፕሬዝዳንት ጆን ድራማኒ መሀማ ጋር በሀገሪቱ ዋና ከተማ አክራ ባደረጉት ምክክር ከአራት ሺ ሄክታር በላይ የደን መሬት መጥፋቱን በመግለጽ ህገ ወጥ ማዕድን ማውጣት በሀገሪቱ ከፍተኛ የሆነ የስነ ምህዳር ጉዳቶች ን እያደረሰ እንደሚገኝ ገልጸዋል። ጳጳሳቱ ይህንን ድርጊት ለመግታት የሚያስችሉ ምክር ሀሳቦች ላይ ከሀገሪቱ መንግስት ጋር መምከራቸውንም ተናግረዋል። ከተወያዩባቸው ጉዳዮች መካከል መንግስት ህገ ወጥ ማዕድን ማውጣት የሚፈቅደውን ህግ እንዲገመግምና እንዲያሻሽል ጠይቀዋል። በተጨማሪም የጋና መንግስት በአብዛኛው በተጎዱ አካባቢዎች የአስቸኳይ ጊዜ አዋጅ በማውጣት የማዕድን ስራውን እንዲያስቆምና የተጎዳው መሬት መልሶ እንዲቋቋም አስፈላጊ የሆኑ እርምጃዎችን እንዲወስድ አሳስበው ለዚህም ቤተ ክርስቲያን በትብብር እንደምትል እንድትሰራ ተናግረዋል። ዘገባው የኤሲያ የአፍሪካ ነው።